ሰላም፣ ሰላም፣ ሰላም ሰላም በመላው ዓለም የምትገኙ ምዕመናን እንዴት እንዴት ናቸው? ፕሮግራማችንን ከመጀመራችን በፊት እባካችሁ ሰብስክራይብ እና ላይክ በማድረግ እናንተ ድጋፍ እንድታደርጉልን እንጠይቃለን። እንዲሁም በካሻፕ እና በዜን ቁጥራችን የተለያዩ ሚዲያውን ከፍ ለማድረግ ወደ ሳተላይትም ወደ ሕልምም ወደ ቅዠትም ከፍ ከፍ ብለን ለመላው ለኢትዮጵያ ሕዝብ እንድንታይ ብትተባበሩን ደስ ይለናል። ሱፐር ስቲከርና ሱፐር ቻትንም መርሳት የለባችሁም። እንግዲህ የዛሬ ፕሮግራማችን በኢትዮጵያ ፖለቲካ ዙሪያ ላይ ነው። የኢትዮጵያ የጦርነት አዝማሚያ ላይ ትገኛለች። እንግዲህ በሶስት እንከፍለዋለን። በጉጉት የሚጠብቁት ጦርነት በስጋት የሚጠብቁት ጦርነት እንዲሁም በፍርሃት የሚጠብቁት ጦርነት ብለን እንለየዋለን እና እንተነትነዋለን። እንተነትነዋለን ስንተነትነው ደግሞ እውቀትን እውቀትን እውቀትን በመጠቀም ይህንን ድፍን ጭንቅላታችንን እኛ ኢትዮጵያውያን ተጠቅመን እነሆ ለዚህ ላበቃን አንድ ተንበርክከን ተመስገን እንላለን ተመስገን እንላለን። የዚህ ሁሉ ግፍና መከራ ጥላቻ እንደሆነ ሁላችንም እናውቀዋለን። እነሆ በትግራይ ላይ ጥላቻ አዘል፣ ምቀኝነት፣ ግብስብስነት የተነሳ አገሪቱን በመቀመቅ ውስጥ ጥለናታል። በትግራይ ጥላቻ ብቻ የተነሳ አስቡት። በትግራይ ህዝብ ጥላቻ የተነሳ ያችን የተከበረች ሀገር ማንም እየዛተባት ማንም እየሳደባት መልስ እንኳን መስጠት ያቃታት የወደቀችና የተንቆራቋዘች ሀገር ለመሆኗ እንዲሁ በክረን እንነግራለን። ይህ ሁሉ ምክንያት የትግራይ ህዝብ ጥላቻ እንደሆንም ሁላችሁም እንዲታቁት እንፈልጋለን። እሺ ይህን ጦርነት በጉጉት የሚጠብቁት እንግዲህ የአማራ ኤሊቶች ናቸው። በጉጉዝ የሚጠብቁት የአማራ ኤሊቶች ናቸው። እንዲው ጦርነቱ ተነስቶ ተኢሳያስ አፎርቄና ተሁለቱ ትግሬ እንዲው ይህንን መንግስት አሩን የሚያበሉት። እንዲህ አንዳንዶቹማ ጭራሽ ተቀይረዋል። እና ሀብታሙ አያሌው ተቀይሯል፣ ተቀይሯል፣ ጭራሽ ኤርትራዊ ሆነዋል። የገዛ ሀገራቸውን መነስ ሀገር አላቸው። መንግስቱ እየጠዘጠዛቸው በጦርነት እነሱም እውነት አላቸው። እንግዲህ ሀብታሙ አያለው እንዲሆነ ወዲ ኤርትራ አንዲት ጥይት ኳተልና በቃ አብይ አሕመድ ያለቀልህ ተጨፈጨፍክ በቃ አብይ አሕመድ በቃ መሞቻህ ነው ከሀገር መፈርጣጫህ ነው እንግዲህ ምን እንደሚመጣ እኮ ያውቁም በጦርነቱ አንዳንድ የአማራ አክቲቪስቶች ግን ጦርነት ሲባል ዝም ብሎ በቡድን ተቧድነ በዱላ የምትሸካሸክበት እኳ አይደለም ጦርነት እኮ ነው ጥይት እኮ ነው እንዲህ መሳሪያ ሚግ ነው ቢየም ነው እንዲህ መድፍ ነው ታንክ ነው የሚርመሰመስበት። በዛ ላይ ደግሞ የብዙ ሀገራት እጆች ይገቡበታል። አገር እኮ ነው፣ በተለይ ድንግል ሀገር፣ ቀይ ባሕርንና ኢትዮጵያን የመሰለ የዓለማችን የፖለቲካ መፈትፈቻ፣ ጎረቤት ሀገሮችን የሚያናጋ እንዲገና ደግሞ እንዲዲዲአልፎ ደግሞ እንዲገና ወዲ አረቦችም ጠጋ የሚል ጦርነት እኮ ነው። ምንድን ይሄንን ወንድሞች የአማራ አክቲቪስቶች ቀለል ላረጋችሁት? ለምንድን ነው ፖለቲካችሁን ሰፋ የማታረጉት? በቃ የሚታያችሁ እንደ አያ ሶስት ሜትር አራት ሜትር ብቻ ነው። በቃ አሁን ከኤርትራ ጋር ጦርነት ከተጀመረ በቃ የሚታያቸው እሱ ከተተ፣ ጀመረ አለቀ አማራ በዚህ በኩል ይገባና እንዲህ አድርጎ እነዘመነ ካሴና በታች በኩል ደግሞ መሪ ወዲያጁ ይሄዳል። በላይ በኩል ደግሞ አርበኛ ደመቀ ይሄዳል። እንዲህ አርበኛ ደግሞ ታከለ እንደዚህ አድርጎ ይገባል። አርበኛ ደምስስ በዚህ ገብቶ አራት ኪሎ ይገባል። በቃ ይሄ ነው የተመልክት። ይሄ ጦርነትን በጉጉት የሚጠብቀው ኤርትራና የትግራይ እንዲነሱ ሌላው ነገር ነው ምንም አልታይም። በቃ እንዲህ ነው። ኤርትራ ማለት እኮ እንግዲህ በጣም ጠንካራ ሀገር ናት። በጣም ተዋጊ ናቸው። እኛ ዲፍን ኢትዮጵያን ተዋግተን ያልቻልናቸው። ለምስክርነት እንዲሆን ደግሞ እንትናን ታቆታላችሁ አይደለ? ይሄ ማን ነበር ስሙ? በእናታችሁ ንገሩኝ። ይ በጨባጫው ጄኔራል ባጫ ዲብል የሚባለው ሰውዬ አንዲያች ነገር ዲብን ያደርገውና እሱ በቀደም ዕለት ስንገባ ኤርትራውያን ሲጨፈጭፉን ስንገባ ሲጨፈጭፉን ስንገባ እያለ ተናግሯል መስክሯል። በቃ ይሄ ማለት እንግዲህ የፖለቲካው ነገር ያበቃለታል። አማራ እድሉ ይሰፋለታል። እንዲ ያሉ አክቲቪስቶች ወዲህ፣ ኤርትራ አንድ ጥይት የተኮሰቀን አለቀለት። በቃ ሁለቱ ትግሬዎች ሊሞት ተጣምሯል። ሁለቱም ጦርነት ይጭናሉ። በቃ አለቀለት። አብይ አህመድ ምናምን ነው። እንዲህ ወንድሜ እኮ ጦርነት እኮ ነው እሳት እኮ ነው የሚተፋው ላይ እንዲ በፊቱ መፈርጠጥ መሮጥ የለም እኮ ሳንዱ ሽኮልን ብቶ ነው በዚህ በዛ በዚህ ሲያካሉ ሀገሪቱ እኮ ጫፍ እስከ ጫፍ እሳት ሊነድባት እኮ ነው ልትንቦገቦግ እኮ ነው። እንደ በፊቱ እያመለጡ ምናምን የለም እኮ በዚህም በዛውን የሚያጣድፉ፣ እንዴት ነው ምን እሸ ነው አልገባህም? እንዲ ወዲያ ጀዋ ፖለቲካውን ተንተን አርጉት እንጂ በተንተን ትቀለድ ያላችሁ እንዲ እርስ በርስ መነጋገር ምናምን አይደለም እንዴ? ረስታችሁታል እኮ የሚለኮ ሰው ጥይት እኮ ነው የሚለኮ ሰው ጦርነት እኮ ነው። ሀያላን ሀገሮች ናቸው፣ የፈረጠሙ ሀገሮች ናቸው በጀርባ የሚዘውሩት እናራሻና አሜሪካ እና ምናምን፣ እነከሊት እነ ወይዘሪት በቡድን ተከፋፍለው የሚራገጡበት ሜዳ እኮ ነው። እና የአማራ አክቲቪስቶች ኢሊቶች፣ ቀላል ላረጋችሁት እዛ እና እንዲያርጋቸው መሳይ ምናምን እንዲቀላል ላረጋችሁት ጦርነት ዕቁብ መሰለ እ? አንደኛው ዕቁብ ተበልቷል፣ ሶስተኛው ተበልቷል፣ አራተኛው ላይ ይደርሰኛል ብለህ የምጠብቀው ጦርነት ነው። እንዲህ ይህ ጦርነትን በጉጉት የሚጠብቁት ናቸው። ውስጡን ፈልፈል አድርገን እንናገራለን። አሁን ደግሞ በስጋት ወደ ስጋት ጦርነቱን በስጋት ናይ ኢሳያስን ቲፒኤልፍን ፅምዶ በጣም ለአስቸጋሪ ነው። ለትግራይ ህዝቢ ዳጉምሎ ጭፍጭፋ ለወጣቶች ሞርገፍ ይሄ ነገር ብዕሊ ይረአያል። ሁላችን ጽምም ብለን ይሄ ነገር ማዳመጥ አለብን። ከዛ አንደኛው ደግሞ ኢትዮጵያ ምን አባትሽ ህዝቡ እንዲፈራና እንድደነግጥ ታቂ ያለሽ አብይ አህመድ ተገዛሽ አልተገዛሽ ከመጨፍጨፍ ወደ ኋላ ኢሉ በቃ አብይ አህመድ ጨፍጫፊ ነው፣ ኢሳያስ አፈወርቄም ጨፍጫፊ ነው። ከጨፍጫፊ ግን ናይ ኢሳያስ አፈወርቄ ብትግርኛ እየተግባባል ከሱ ጋር መቆም ይሻለናል። ምክንያቱም ከአብይ አህመድ ጋር ከቆምን ውትዱረዳ ምትሆነ ተመልከት። ትግሪት እንተና ከአብይ ኣሕመድ ጋ ከቆምን ጦርነቱ እሚሆኖ ትግራይ ክልል ውስጥ ነ። ተመልከት እናንተ ደደበች በቃ ምክንያቱ ኢሳያስ አፍ ወርቂ ምትቀርቦ ትግራይ ና በሱ ጎረጎረ ይመጣ ይሄኮኖ። እናንተ ተጋሩ እንዴት ንያ ልግባቸ። ኣብይ ኣሕመድ ደግሞ ለ ኢሳያስ ያ ሞጣ ጋብዘትን ሀገር እንኳን ትግራይ ትግርኛ ሚባል ብንመሰርት

ናይ ጦርነት እ ሓያልነት ኮነ ይሄ ኮ ቀልድ ኳ አይደለም። አብይ ኣሕመድ ጋ ብንቆም ወደብ የለን ለመሳርያ ቤት ኣባትሽኖ ምዳ መጭ ከይሳያስ ግንከከም ሽግን ለቀይ ባሕሪ ቅርብ ነች። ለመሳርያ ለድሮንም በቃ ለትጋሩ ዲያስፖራዎች ኣዋጥ እየተባለ መሳርያ እየገባ ቀረባ ቀረባ መሳርያ እናገኛለን። ተመልከቱ አንዳንድ የምናውቃቸው የውጭ ሀገር ዲፕሎማሶች በፊት እንኳን እንደዚህ ክብብ አርገው የጦርነት ጎጥመሆን እንኳን በኤሊኮፍተር በአየር እያስገባን ነበር መሳሪያ። አሁን ኢሳያስ ብርግድ ካደጋት በቀረባናት በቃ በቃ ካብ ጎረቤት ናብ ጎረቤት ውፅ ኢልካ አብያ ላ ቅልቅል ኢልካ ታምፃያ ተረዳጃ ይል

አራቸው የሚያበላቸው ምክንያቱ ዓፋር ዓፋር ግማሹ የኤርትራ አፋር ወደ ሞታል ግማሹ አፋር ትንሽ ዓፋር ክልል ላይ ብዙሕ ታጣቂዎች አሉ። ናይ ትግራይ ጦርነቱ የተጀመረ ቀን እቺ ሓራ መሬት ምናምን ያለች እዛው ቫዝሊን መስላ ቅልጥ ብላ ዛ ቁጭ ትላታለች። ዋጋ የላት ተመልከት። ይሄ ነው ፖለቲካ ማለት።

ለፍጢሙ ማለት በግንጭሉ ማለት ነው። እንደዚህ ባፍጢሙ ማለት ባናቱ ነው። ለፍጢሙ ማለት ደግሞ በግንጭሉ ማለት ነው። በጢሙ በኩል ጎባቸው አይደለም። ሓደ ሓደ ተጋራላችሁ ሓውሓውሓው የምትሉ በየሚዲያ እየወጣችሁ ሎቕ መፆች ኣትሆኑ፣ ዝም በሉ፣ እንነጋገር። ይሄ ምንድን ነው? ስጋት ያለው ፍርሓት ያለው ደግሞ አለ ኣለ መፍራቱን ለማሳየት እንግዲህ እንደምታውቁት ነው፣ ኢትዮጵያ ስልጣን ላይ ናት፣ ከፊታ ላይ ናት። ጦርኖት በቴክኖሎጂ የተደረገ ነው። ድሮን የሚባል ነገር አለ፣ አይታችዋል። ድሮን ምን ያክል ነገር እንደምቀይር። እንደገና ደግሞ ሰሜን አንድ ሆናችሁ ኦሮሞ ለማጥቃት ትመጣላችሁ። ግን እሱ ኢትዮጵያ በቃ ኢትዮጵያ ቻሊም ኢትዮጵያ ትልቅ ናት። ዳውን ዳውን ኢትዮጵያ ሲል የነበር ኦሮሞማ ብላችሁ ይመጣላችሁ። እንደገና ደግሞ እናንተ ሰሜን አንድ ሆናችሁ ለመምጣት መንግስት ለማጣል ካሰባችሁ ሚሆነው ነገር ምንድን ነው? መንግስት አቅም አለው። መንግስት ጉልባት አለው። መንግስት ማሳር አለው። መንግስት እንደገና ወታደር አሉ የት ወታደር ነው ብለህ ብትጠይቀው ባጫ ደበሌ አንድ ቀን ማራቶር ሯጭ ነው ያለ እና የኢትዮጵያ ድሮን ማምራት ጀምራለች። አሁን እነሱ ተንበጫብጨው ማንበጫበጭ ነው የሚፈልጉት። እየሰራሰው ንግግር ጠንቅቅ ነው እና ኢትዮጵያን የራሷ ድሮኖች ማገጣጠም ጀምራለች። ረጅም ሪቀት ሚሳይል እየሰራች ነው። ሚሳይል እንደዚህ ተወንጭፎ በቃ እዛ አስመራ ላይ ድ የሚል ምናምን። ሁለተኛ ነገር ደግሞ ታውቃለች፣ ይሄ ጄኔራል የኋላ ቀሪ ጄኔራል ባህላዊ ነው። እንደገና ደግሞ አሌ ምድን ነበር አሉላ ምድን አሉላ፣ የተመች የምሰራው እሱ ጀግና ልጅ ነው፣ የእኛ ልጅ ጦርነት ባህላዊ ምናምን ያለው ልጅ ወስዱ፣ እንደዚህ በኤርትራ ራሱ አሮጌት ናቸው። ትላልቁ ኢሳያስ አፈወርቂ ትልቅ ሰውዬ ነው። ኤድሞ ሰባ ስምንት ነው፣ ሰማንያ አራት ነው። ጀኔራሎቹ እንዳለ ትላልቅ ሽማግሌዎች ናቸው። እነሱ እኮ አለም ክላሽ ሰው የሚዋጉ እነሱ እኮ ስትራቴጂ ነዳፊዎች ናቸው። እንደ ባጫ ደበሌና እንደ ብርሃኑ ጁላ ላይ እኛ ማለት የት ነበር ማነው ንገረኝ እያለ ሀገሩን ማቅ የትግራይ ሀገር ማቅ እንደዚህ ብቻ ቆይ ልጨርስ ዘላቸው እና ምን መሰላቸዋን ማንም አይችላት ኢትዮጵያን ኢትዮጵያ ሀገራችን ትልቅ ናት ኢትዮጵያ ኢትዮጵያ ኢትዮጵያ ማለት እኮ በቃ አለ አደል? እናንተ ሀገር ፍቅር ባንዳ ናችሁ ማለት ነው። የገዛዝ ብን ከበበድሩን ስጨፈች ባንዳነት አልታየ ሙል ብሎ የሚጠይቀው የለም ጥያቄ መጠየቅ አይፈልግም ስለማይመለስ፣ እና ሙድ መሰላቂያ እነዚህ ሽማግሌዎች ናቸው። እኛ ሂደን የሳያስ አፈወርቂ አይደለም አደለም። ተራራ ለተራራ እየሄደ የሚዋጋ አሉ እኮ ወጣቶች የሀገራችንን ዳር ድንበር አሰባችንን ሊቀሙን ነው ብለው የሚታገሉ እኮ እሳት እሳት የላሱ ወጣቶች አሉ፣ ግንባራቸውን ለጥይት እሱ ብቻ ያለም የትግራይ ወጣት አለ፣ ቂም በቀል የያዘ በኢትዮጵያ ላይ ወንድሞችን በድሮን ያቃጠለ አማራ ክልል አለ። ብዙ እኮ ነው ሰሜኖች እኮ ቢሆንም ግን

ኢዶባ ኪንዷ ትልቅ ነው። ምክንያቱም የአማራ አድማ ባታኝ ራሱ እኮ በሚለን የምቆጠር እኮ የአማራ ሚልሻ እኮ ብዙ እኮ ነው። ዝም ብለህ የመንደር ፋኑ የምትለው ሽፍታ ምናምን አይደለም። እሱን ጨርሰ ነዋል ጨርሰ ነዋል ጨርሰ ነዋል እየተባለ የሁለት አመቱ ነው። እጂ ሰው ሲፈራ ለማስፈራራት ነው የሚሞክረው። በጣም ምንጋር ነው። በቃ እንደዚህ ነው ማድረግ ያለብን። ኢትዮፓን በጥንካረን ያዝ፣ ኢትዮፓን እናልማ። ኦሮሞማ የሚባለው ፊልም ምናምን እንዳስጨርሱ ነው። የዚህን ፕሮግራም ተከታታይ የሆናችሁ ሰብስክራይብ አድርጉ። መንግስት ጥሩ ፕሮፓጋንዳ የሚሰሩ ልሳናቸው አሁን የመሃል ሜዳ የሚባለው አክቲቪስት በናቴ ዩቱበር እሱኑ አሁን የኢትዮጵያን ወንጣት የሚያንቀሳቅሰው ይህ ቀንድ የሌለው አሳማ የሆነች መቀመጫው ላይ በትቀባቀባ አርገ ወስደ። ይህንን እኮ ከብት እንትኖች ውስጥ እኮ ቀላቅለ መሸጥ የምትችል እንስሳ እኮ እንዴት ነው በመንግስት እነዚህ ሰዎች እየተከፈላቸው እንትን ምን ያል ጥሩ ተናጋሪ የህዝቡን የወጣቱን እንትን እናቴን የሚቀሰቅስ አሁን ማኑ የአራዳ ልጅ በዚህ ፋራ ምናምን ሀገራዊ ስሜት ተሰንቶ እሱ ያም ስለ ሀገር ሲያወራ በቃ ባዕድ ሀገር ያለን ነው የሚመስለን። ሀገር አልባው እጅን ነገር ለራሴ እያመቻቸዋት እኮ እና ቢያንስ መንግስት ቀጥታ መክፈል ባትችል፣ በአክቲቪስትና ጋዜጠኛ ጌታቸው ረዳ የመንግስት ልሳኔ የሆነ ወንድማችን በሱ ገባ አደለ? ለሱ የምትቦጭ ገሆን እስቲ ለጅቡ ደግሞ እስቲ ሚዲያ ይሁን ልጅ እስቲ ሰፋ ብሎ ይምጣ በሚለው ነው እንግዲህ። እሱን እንትንትሉን እንላላችሁ የዛሬ ፕሮግራማችን እዚ ጋር ያልቃል። ሰብስክራይብና ሼር ሸር ላይክ ምናምን በማድረግ የእናንተ ሰብስክራይብና ና ሼር ራሱ ለኛ ትልቅ ሞራል ነው፣ ብዙ እንድንሰራ፣ ብዙ እንድንናገር ብዙ ነገሮችን እየፈለፈልን ወደ እናንተ እንድናመጣ ያደረጋል። ይሄ በጉጉት የሚጠብቁትና በስጋት የሚጠብቁት እንዲሁም በፍርሃት የሚጠብቁት አይቀሬውን ጦርነት በሶስቱ ብሔር ላይ ያለን ትንታኔ በዚህ መገድ አቅርበናል። ለየት ያለ ትንታኔ ይዘን እስክንመጣ ደግሞ በቸር ሰንብቱ። እግዚአብሔር ከእናንተ ጋር ይሁን። ትግራይን ትስዕር፣ ትግራይን ፈጣሪ አይ፣ ትግራይ፣ አይ ትግራይ ላይ ባንቺ ላይ የተነሱትን ልጆችሽን፣ ባሰቃዩት ፈጣሪ ፈረደ። አያቀላፋ፣ አይተኛ፣ የትግራይ ጌታ። ቂጥ ለቂጥ ገጥመው ሻሚያ ሻቢያና ኢትዮጵያ አንድነን አንድነን እንዳላሉ። አይ ትግራይ፣ የትግራይ መንግስት ብዬ ነበር። የትግራይ ጌታ፣ የትግራይ የኢትዮጵያ አምላክ ይመስገን፣ የኤርትራ አምላክ ይመስገን። እሱ ሰይጣን ነበር። አሁን ነው የትግራይ አምላክ ተመስገን።